የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ አባት ሆይ ይቺ ጽዋ ወይንም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው። ወደ እርሱ መቅረብ የማይቻለውን ከእርሱ የራቀ ሰይጣንን በጥበቧ አቅርቦ ያስረው ዘንድ እርሱ መላልሶ ጸለየ በቸርነቱ የሞትን ፍርሃት ከእኛ ያርቅ ዘንድ ጸለየ። ጌታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ወደ ፈተና እንዳይገቡ ተግተው እንዲጸልዩ እየነገራቸው ሳለ ወዲያው ይሁዳ የሚመራቸው የችቦ የጭራሮና የፋና መብራት የያዙ የሮማ ወታደሮች፣ የአይሁድ ካህናት አለቆች ጌቴ ሰማኒ ደረሱ! ከደቀ መዛሙርቱ ጋር ሁልጊዜ ቆይታ እንደሚያደርግበት ያንን ቦታ የሚያውቀው ይሁዳ ብቻ ነበር። አይሁድን እየመራ ስለ ሰላሳው ብር ብሎ አመጣቸው። አይሁድና የካህናት አለቆች ከፋሲካ በዓል በፊት ፈጥነው ይዘው እንዲገድሉት ፈልገዋል። በሌላ በኩል በበዓል እርሱን በመግደላቸው ሕዝቡ እንዳያወክም ፈርተዋል። በሰላሳ ብር ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጥ የተዋዋለ ይሁዳ የምስመው እርሱ ነው ብሎ አስቀድሞ ምልክት እንዲሆናቸው ነግሯቸዋል። የጭፍሮቹ ብዛት፣ የወታደሮቹ ኃይል፣ የካህናት አለቆች ዛቻና ማስፈራሪያ ያችን የጸሎት ስፍራ ጌቴሴማኒን ወረራት። ማንን ትፈልጋላችሁ አላቸው። በሚያስደነግጥ ቃሉ በሚያንጸባርቅ የፊቱ ጸዳል የናዝሬቱን ሰው ኢየሱስን አሉት። ከፊት የቆሙት አይሁድና የካህናት አለቆች እኔ ነኝ አላቸው። ያ የሚያስፈራ ግርማ ያለው ድምፅ፣ የፊቱ ብርሃን፣ ግርማው፣ አስደንጋጭ ቃሉ ጸንተው እንዲቆሙ አላደረጋቸውም። ወደ ኋላቸው ጣላቸው። እየወደቁ ተነሱ። የወደቁትን የሚያነሳ አምላክ አነሳቸውና ማንን ትፈልጋላችሁ? አላቸው። የናዝሬቱን ሰው ኢየሱስን አሉ። ደግሞ እኔ ነኝ፣ እኔን ግን ተዋቸው አለ፣ ወደ ደቀ መዛሙርቱ እያመለከተ። በዚህ ሰዓት ይሁዳ ቸር ውለሃል ብሎ ሳመው። ይሁዳ ለአይሁድ ምልክት መስጠቱ ነበር። ወዳጅ ያለው ኢየሱስ ክርስቶስ በቀል የሌለበት ትውት ጌታ ጠላቱን ወዳጅ አለው። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው፣ አጥብቃችሁ ያዙ፣ እሰሩት ከእንግዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ሺያ አለቃና ጭፍሮች የአይሁድም ሎላት ሆነው በሰንሰለት አጥብቀው አሰሩት። ጴጥሮስ ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን ግን አልመታውም፤ በጌታችን እውቀት የማትሰማ ቀኝ ጆሮውን ቈረጠው። ጌታ ግን ጴጥሮስን፣ ሾተልህን ወደ አፎቱ መልስ አለው። ሰይፍ የሚያነሱ በሰይፍ ይጠፋሉ። ጌታችን ኢየሱስ ክርስቶስ የማልኮስን ጆሮ አዳንለት። ዕለት ዕለት በቤተ መቅደስ እያስተማረ ሲኖር አልያዙትም። ጊዜው ሲደርስ ሾተልና ገመድ ይዘው ሊገሉት መጡ። የጌታን በሰንሰለት መታሰር ያዩ ደቀ መዛሙርቱ ጥለውት ሸሹ። ሁላችሁ በዚህ ሌሊት ትክዱኛላችሁ እንዳላቸው የወታደሮቹን ዱላ፣ የአይሁድን ዛቻ ፍራቻ ሁሉም ጥለውት ሸሹ። ሐሙስ ማታ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ፣ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትህትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሮአቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውኃውን በብረት አድርጎ በጌታ አምሳል የምዕመናን እግር ያጥባል። ከጸሎተ ሐሙስ በበነጋው የስቅለቱ መታሰቢያ ዕለት ነው። በዚህ ዕለት የጌታችን ሕማምና ሞቱን የሚናገሩ መጻሕፍት ይነበባሉ፣ መዝሙራት ይዘመራሉ። ሕዝቡ ሁሉ የጌታን ሕማምና ሞት እያሰቡ ክርስቶስ ለእኛ ያደረገውን መከራ እየተዘከረ ይሰገዳል። አማኑኤል አምላኬ ሆይ ለአንተ ክብር ምስጋና ይገባሃል። ኀይሌ መጠጊያዬ ኢየሱስ ክርስቶስ ሆይ ክብር ለአንተ ይገባል። ለዘላለም ገናናነትና ክብር ለአንተ ይገባል ጌታ ብቻ ነው ረዳት ሆኖኛል። ለአምላክ ምስጋና ይገባል፣ ለሦስትነቱ ምስጋና ይገባል፣ ለመንግሥቱ ለመከራው፣ ለሕማሙ ምስጋና ይገባል እያለች ቤተ ክርስቲያን ትሰግዳለች። በክርስቶስ ሕማምና መከራ ደስ ያለን ሆኖ አይደለም በመከራው ክብርን በሞቱ ሕይወትን አግኝተን ነው እንጂ። ጌታችን ኢየሱስ ክርስቶስን ጻፍት ፈሪሳውያን ወደ ሊቀ ካህናቱ ቤት አስረው በመንገድ እየደበደቡ ወሰዱት። ኃጢአት ያልሠራ ባንደበቱ በቱ ሐሰት ያልተገኘበት እርሱን እየደበደቡ ወሰዱት። አይሁድና ሰዱቃውያን ሁሉም የስህተት ምክንያት ፈልገው በተፈታተኑት ፈተና ሁሉ በጌታችን አንደበት ሐሰት አልተገኘም ነበር። ይልቅ የአንደበቱ መከናወን፣ የእጆቹ ተአምራት፣ የነገሩን መወደድ ይደንቃቸው ነበር። ሕዝቡ ሁሉ ትምህርቱን ለመስማት ይሳሱ ነበር። በአዳም ፊት የሕይወትን መንፈስ እፍ ያለ አፍ አፉን በመቱት ጊዜ ከንፈሮቹና ጥርሶቹ ታመሙ። ከጌታችን ከኢየሱስ ክርስቶስ አፍ ብዙ ደም ፈሰሰ። አሕዛብን የሚያጠፋበት ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ካንደበቱ የሚያወጣ ሲሆን አይሁድ ጌታችን ኢየሱስን ፊቱን በቡጥ ይመቱት። እርሱ የማይጠልቅ ፀሐይ፣ የማይጠፋ ፋና፣ ጆቹም ላይ ዘወትር የሚያበራ ነው። ሰነፎቹ አይሁድ ግን ከምድር ነገስታት ይልቅ የሚያስፈራ ፊቱን መቱት። የፊቱ ግርማ አስደንጋጭ እንደሆነና ቃሉ በጌቴ ሴማኒ ወደ ኋላ እንደ ጣላቸው ዘንግተው ፊቱን መቱት። አይሁድ ጌታችን ኢየሱስን የእስራኤል ሊቀ ካህናት ወደ ነበረው ወደ ሃና ወሰዱት። በዚያው አራት ሊቀ ካህናት ሆኖ ለተሾመ ለቀያፋ አማቹ ነበር። ሐና የካታልቆች ይሰው ብዙ ተአምራትን ያደርጋል፣ ብንተወው ህዝቡ ሊያምንበታል። ምን እናድርጋሉ? ቀያፋ ይሁሉ ህዝብ ከሚጠፋ አንድ ሰው ቢሞት ይሻላል አለ። ስለ ሕዝቡ ሁሉ ይሞት ዘንድ ትንቢት ሲያናግረው፣ ጌታ ግን ስለ ሕዝቡ ብቻ አልነበረም የተበተኑ የእግዚአብሔር ልጆችን በአንድነት ሊሰበስባቸው የጠፉትን ሊፈልግ ወዶ እርሱ ስለ ሁሉም ኀጢአት መከራን ተቀበለ። አይሁድ እንዴት እንደሚገሉት እየመከሩ ከተክሉ ስፍራ እስከ ሐና ቤት እየገፉና እየደበደቡ ወሰዱት። ሐና ቤት እስኪደርስ ድረስ በምድር ላይ ሰባት ጊዜ ወደቀ። አይሁድ ግን በመውደቁ አላዘኑም። ሊያነሱትም አልፈለጉም። ይልቅ በወደቀበት በእግራቸው ረገጡት። የተሻለ ሰይፍን መርገጥ ለእነርሱ እንዲብስባቸው አላወቁም። የአንገቱን ስር በታላቅ አመታት መቱት። ይሙት ብለው ደበደቡት። አዳምን ከኀጢአት ቀንበር ነፃ ያደርገው ዘንድ ሰውን የፈጠረ እርሱ እጁን ለህማም ዘረጋ። ክንዶቹን መቱት ደረቱንና ስለ እኛ የተራበ ሆዱ እንደበደቡት። መራቡ እውነት ነው። ሰይጣን ሊፈትነው እንደ እንደ ተራባቆ ወደ እርሱ ቀረበ። የእግዚአብሔር ልጅ ከሆንክ እኒህ ድንጋዮች እንጀራ ይሆኑ ብለህ እዘዝ፣ እኔም አንተም ተርበናል ብሎ ቢፈትነው! ሰው የሚድን በእንጀራ ብቻ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል እንጂ ብሎ ድል ነስቶታል። ሰው በሆነበት ወራት እርሱ ስለ እኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ ተራበ። በአምስት እንጀራ በሁለት ዓሣ አምስት ሺ ሰው የሚያጠግብ ሲሆን ተራበ። በአንድ ዓሣ በሰባት እንጀራ አራት ሺ ሰው የሚመግብ ሲሆን ስለ እኛ ተራበ። አይሁድ ግን ከተራበ ሆዱ ጋር ደረቱን መቱት። አቤቱ ይህን ሁሉ መከራ ስለኛ ተቀብለሃልና።